ሰበር ዜና ሕዳር 9 2018። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በባህር ዳር በልዩ የኦፕሬሽን ከፍተኛ አገዛዞን ወሳኝ ባለስልጣን ገደልኩኝ አለ የአገዛዙ ኃይል የምዕራብ አማራ ገጠና ሴንትራል ኮማንድ ሲቪል መሪና የአማራ ክልል የካቢኔ አባል አቶ ሸቷ እንዳርጌ በፋኖ ኃይሎች የከተማ የተጠና ኦፕሬሽን ከመኖሪያ ቤታቸው ተገድለዋል ነው የተባለው። አቶ ሸቷን ዳርጌ የጎጃም የጦር ሴንትራል ኮማንድን ከጄኔራል መሐመድ ጋር ሆነው የሚመሩ ሲሆን በጎጃም የሚፈጸሙ የድሮን ጥቃቶችንና የከባድ መሳሪያ ጥቃቶችን የሲቪሉን አመራር ወክለው የሚፈርሙት እሳቸው እንደነበሩም ተገልጿል። ዝርዝር ይዘንበታል። ወዲህ ደግሞ አረጋ ከበደ ከስልጣን ሊነሱ መሆናቸውም ተሰምቷል። አብይ አህመድ ከዓለም አቀፍ ማህበረሰብ ለቀረበበት የንጹሃን ጭፍጨፋ አረጋ ከበደን መስዋዕት አድርጎ ጎ ጉዳዩን ሙሉ በሙሉ ወደ እሳቸው ሊያሳብበው መሆኑም ታውቋል። ዝርዝር ይዘንበታል። ወዲህ ደግሞ የተማሪዎች አመጽ ተቀጣጥሎ ሲቀጥል ሁለተኛ ቀኑን ይዟል። የመንግስት ኃይሎች ወደ ተማሪዎች መተኮሳቸውም ታውቋል። የተቃውሞ ሰልፉ ወደ አብይ አህመድም እየተሻገረ ነው ተብሏል። ዝርዝር ይዘንበታል። በሌላ በኩል አዲሱ ቫይረስ በአስቸኳይ እየተሰራጨ መሆኑ ሲነገር፣ የሟቾቹ ቁጥር መንግስት ከተናገረው በእጥፍ ጨምሯል። መንግስት ለእነሱ እየተስፋፋ መሆኑን ለመደባበቅና ለመሸፋፈን እየሞከረ ነው ተብሏል። የደረሰንን ሚስጥራዊ መረጃ የምናጋራችኋለን። በአማራ ክልል በተደረጉ ውጊያዎች የአገዛዙ ኮማንዶ ጦርም ድባቅ ሲመታ ሙትና ቁስለኛ ሆኗል። ዝርዝር ይዘንበታል። ሰላም ጤና ይስጥልኛ አድማሽ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና የደመጣችሁትን መረጃዎቹ ድህናንት ላደርስ እዚህ ተገኝቻለሁ። የሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ፣ ልጆች፣ ድል ጀግኖች እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁ እንቆዩም። ቀዳሚ ወዳደረግኩት ዘገባ አልፋለሁ። በአርሲ ዞን አስኮረዳ ሁሉቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ሕይወታቸው ማለፉን ሚዲያችን አረጋገጠም። ባለፉት ጥቂት ቀናት ጂንካ አካባቢ በተከሰተ አጣዳፊ በሽታ ስድስት ሰዎች ህይወታቸው ማለፉን መዘገባችን ይታወሳል። የጤና ሚኒስቴር ይፋ ያደረገው መረጃ በሽታው የማርበርግ ቫይረስ መሆኑን ጠቁሟል። የጤና ሚኒስቴር ዶክተር መቅደስ ደባ እስካሁን ተጠርጥሮ በለይቶ ማቆያ ያሉ ታካሚዎች አለመኖሩን ኖሮን ትላንት ገልጸው እስካሁን ከጂንካ ውጪ ሌላ ቦታ የተገኘ የበሽታ ምልክት እንደሌለ ቢናገሩም በሽታው በአርሲያ አካባቢ መገኘቱንና የብዙ ሰው ህይወት መቅጠፉ ዘርፉን ሚዲያችን አረጋግጧል። በዚህም መሰረት በምስራቅ አርሲ ዞን አስኮረዳ ሁልቁ ቀበሌ ላይ 13 የሚሆኑ ሰዎች የቫይረሱን ምልክቶች ካሳዩ በኋላ ህይወታቸው ማለፉን ሚዲያችን ከጤና ባለሙያዎቹም ሰምቷል። አንድ በአካባቢው የሚገኝ የጤና ባለሙያ 13 ሰዎች ህይወታቸውን አጥተዋል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብለው ጸጥ አስ ብለውናል። አካባቢው ደግሞ 90 ፐርሰንት መሰረተ ልማት የሌለበት በመሆኑ ችግሩን አባብሶታል ይመጣል በማለትም ለሚዲያችን ተናግረዋል። በአካባቢው በበሽታው ለመጀመሪያ ጊዜ የተያዘው አሜ ሙሳ የተባለ ግለሰብ እንደነበረና ጂሶ የተባለ ጤና ኬላ ብሄድም ሊሻሉ ባለመቻሉ ወደ ቤቱ ተመልሶ በስምንተኛው ቀን መሞቱም ተጠቁመዋል። ቀሪዎቹ ህይወታቸው ያለፉት ዜጎች ሳኒ አህመድ፣ አብራሂም ሃምዶም፣ አብራሂማን በየን፣ መሐመድ አብዲ፣ አብዱላ ሙለታ ቢሮ፣ ሁሴን ሙሜ፣ ሕፃን መይ ሙናሳና አህመድ፣ ህፃን ማሪፍ ሙሐመድ፣ በጥሪ ከማል ሙሜ እንዲሁም አሽረፍ አደም የተባሉ መሆናቸውም ተረጋግጧል። ምልክታቸውም ከባድ የራስ ምታት፣ የተወሰነ ማንቀጥቀጥና ማስመለስ፣ በስተመጨረሻም ላይ በአፋፍንጫ ጆሯቸው ደም ይወጣል በማለት የገለጹት ሌላኛው የአካባቢው ዶክተር ናቸው። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ መከልከሉንና ኔትወርክ በአብዛኛው ተዘግቶ እንደሚገኝም ታውቋል። ማንም መናገር አይችልም። ትላንት ነው የወጣሁት። የምኖረው የወረዳው ከተማ ላይ ሲሆን በሽታው ከታየበት 30 ኪሎ ሜትር ይርቃል። ሙሉ ቤተሰቦች ግን በሽታ ያለበት ሁሉ ቆላይ ናቸው በማለት የተናገሩት የጤና ባለሙያው ናቸው። የጤና ሚኒስትር ዶክተር መቅደስ ዳባ ትላንት በሰጡት መግለጫ እስካሁን በበሽታው ተጠርጥሮ በለይቶ ማቆያ ያለ ታካሚ አለመኖሩንም ተናግረው ነበር። ከደቡብ ኢትዮጵያ ውጭ ሌላ ኬዝ አላየንም። ወረርሽኞን ወረርሽኞን በአጭር ጊዜ መቆጣጠር ነው ዋናው ዓላማ ች ነው ቢሎም በአርሲ ዞን ስላለው የታማሚዎች ሞት ያሉት ነገር ግን ፈጽሞ የለም ይህም የሚያሳየው መንግስት ሆን ብሎ ቫይረሱ እየተሰራጨ መሆኑን እየደበቀ እንዳለ ነው የሚያሳየው ተብሏል ታዲያ አሁንም እንላለን የኢትዮጵያ ህዝብ ራሱን ይጠብቅ በተለይ በዋና ዋና ከተሞችም ቫይረሱ ተሰራጅቷል እየተባለ ስለሆነ ራሳችሁን እንድትጠብቁ እናሳስባለን በመንግስት በኩል ሆን ተብሎ ዝምታን ተመርጧልና ይህ በእንዲህ እንዳለ አሁን ደግሞ በቀጥታ ወደ ዩኒቨርሲቲ ተማሪዎች አመፅ እናልፋል። ሁለተኛ ቀኑን የያዘው የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም በከፍተኛ ሁኔታ ተቀጣጥሎ የቀጠለ ሲሆን የኦሮሚያና ና የድሬዳዋ ዩኒቨርሲቲዎች ትግሉን ከፊት ሆነው እያጧጧፉት ነው ተብሏል። በደብረ ብርሃን በአዲስ አበባና በአማራ ክልል ባሉ ዩኒቨርሲቲዎች አመፁ ነገ ይጀመራል የተባለ ሲሆን ተማሪዎች ቅድመ ዝግጅት እያደረጉ መሆናቸውን ከሚዲያችን ሽፋን እንዲያገኙም ጠይቀዋል። ብርሃኑ ነጋ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 እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ተማሪዎች ላይ በቅርብ እሳቸው ከተሾሙ በኋላ ፍረሽማን ኮርሶችን በመጨመር በሁሉም ኮርሶች ላይ አንድ አመት ጊዜ የጨመሩት ብርሃኑ ነጋ፣ አሁን ደግሞ ብዙም ሳይቆዩ ተማሪዎች በዩኒቨርሲቲ እንዲቆዩ የሚያደርግ ሌላ ተጨማሪ አንድ አመት ጨምረዋል። ብርሃኑ ነጋ ከ2019 ጀምሮ ተግባራዊ ይሆናል ባሉት ፖሊሲ ተማሪዎች ሶስተኛ አመት ላይ ወጥተው አንድ አመት በነፃ ወደ ተለያዩ ክልሎች ተልከው የመምህርነት ስራ ሰርተው ዳግም ወደ ዩኒቨርሲቲ ተመልሰው ትምህርታቸውን ይቀጥላሉ አሉት ይህ ማለት አራት ዓመት የነበረ የዲግሪ መርሃ ግብር ወደ አምስት ዓመት ከፍ ይላል ማለት ነው። እሳቸው ከመምጣታቸው በፊት ለምሳሌ የጋዜጠኝነት ኮርስ ወስዶ ለማጠናቀቅ ሶስት ዓመት ይፈጅ ነበር። ነገር ግን ብርሃኑ ነጋ ከመጡ በኋላ ፍረሽማን በመጨመራቸው ወደ አራት ዓመት ያደገ ሲሆን አሁን ደግሞ ከ2019 በኋላ እጨምረዋለሁ ባሉት አንድ አመት ወደ አምስት ዓመት እያድጋል ማለት ነው። ብርሃኑ ነጋ ከመምጣታቸው በፊት አንድ ጋዜጠኛ ለመሆን የፈለገ ሰው ሶስት ዓመት ሲወስድበት፣ አሁን ግን አንድ ጋዜጠኛ ለመሆን የሚፈልግ ሰው አምስት ዓመት ይወስድበታል ማለት ነው። ይሄ በተማሪዎች ዕድሜ መቀለድ ከመሆኑም በላይ የደሃው ልጅ ወደ ዩኒቨርሲቲ እንዳይሄድ ሆን ተብሎ በመንግስት አቅዶ የሚሰራ ሲሆን ይህንን የሚቃወሙ አብዮቶችም እየተደረጉ ነው። አምቦ፣ ሰላሌ፣ ድሬዳዋ ዩኒቨርሲቲዎች፣ ቡሌ ሆራ፣ መደወላቡ ከሁሉም በተለየ መልኩ ተቃውሟቸውን አጣጥፈውታል። አንዳንድ ዩኒቨርሲቲዎች ላይ ሰልፎቹን ለመበተን ፌዴራል ፖሊስ የተሰማራ ሲሆን ሰልፉን ለመበተን አስለቃሽ ጭስ ጭምር ተተኮሰባቸው ተማሪዎችም እንዳሉም ሰምተናል። በምስሉ ላይ እንደምትመለከቱትም ተማሪዎቹን ሰልፉን ለመበተን ዱላ ጭምር እየተጠቀሙ መሆኑንም ተመልክተናል። አንዳንድ ስፍራዎች ላይ ከብርሃኑ ነጋ በተጨማሪም የአብይ አህመድ ስም እየተጠራ ሲወገዙ እንደነበረም ተመልክተናል። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኔ ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት ሁለት ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን መተሃራ ከተማ አቅራቢያ በምትገኘው ለገንበቲ በተሰኘች ቀበሌ መንግስት የኦነግ ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ታጣቂ ቡድን ሰርገኞች ላይ በፈጸሙ ጥቃት ሁለት የሰርገኛ ቤተሰቦች መገደላቸውን ምንጮች ለሚዲያችን ተናገሩ። ከሟቾቹ ውስጥ አንዷ ነብሰ ጡር እንደሆነች ተገልጿል። በንጹሃን ላይ ግድያ የተፈጸመው ባለፈው ሳምንት አርብ ጥቅምት 28 2018 ዓም ምሽት ሁለት ሰዓት ገደማ እንደሆነ ስማቸው እንዳይገለጽ የጠየቁት አንድ የአካባቢው ነዋሪም ተናግረዋል። በወቅቱ በቀበሌዋ የሰርግ ፕሮግራም እንደነበር የሚናገሩት እኚህ ነዋሪ ታጣቂዎቹ ዝግጅቱ በሚካሄድበት መኖሪያ ቤት በመግባቱ ሁለት ሰዎችን በጥይት መግደላቸውንም ገልጸዋል። ሟቾቹ አንድ ወንድና አንድ ነፍሰ ጡር ሴት መሆናቸውንም አክለዋል። በማግስቱ ቅዳሜም አስከሬናቸው በቀበሌዋ በሚገኙ የ የሙስሊም መካነ መቃብር መቀበሩንም አስረድተዋል። በዚሁ ዕለት ደግሞ ታጣቂ ቡድኑ ወደ ከተማ በድጋሚ በመምጣት ከሊፋ በተሰኘ አካባቢ በርከት ያሉ የቁም እንስሳትን መዝረፉን ነዋሪዎቹ ለሚዲያችን ተናግረዋል። እንዲህ አይነት ግድያ፣ ዘረፋና እገታ በመተሐራ ስኳር ፋብሪካ ሰራተኞች ላይ ተመሳሳይ ሁኔታ እንደሚፈጸም የሚናገሩት እኚህ ምንጮች በአካባቢው የመከላከያ ሰራዊት ቢኖርም ስለ ታጣቂዎቹ እንቅስቃሴ በቂ መረጃ ስለማያገኙ ጥቃቱ ሊቆም አልቻለ ይቻለን ብለዋል። ጥቃቱ የሚፈጸመው የመንግስት አመራሮች በሚሰጡት አቅጣጫ መሆኑንም ነው የአካባቢው ነዋሪዎች ለሚዲያችን የገለጹት። መከላከያ አለ፣ ግን በበቂ ሁኔታ መረጃ አይደርሰውም። እነሱ ታጣቂዎቹ የውስጥ ተላላኪዎች አሏቸው፣ በዚህ ነው መረጃ የሚያገኙት። ብቻ ከእንቅልፋችን መነሳት የሰማይ ያክል እርቆናል በማለት ነዋሪዎቹ የደረሰባቸውን ስጋት አስረድተዋል። አሁን በቀጥታ ከአማራ ክልል ወዳገኛቸው ሰበር የጦር ግንባር መረጃዎች አልፋለሁ። በቅድሚያ መሸዋ

በትላንትና ውእለት በኤፍራታ ግድም ወረዳ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘሪያ ቆብኮር የሰባት ለሰባ ክፍለ ጦር ደመ ላሻለቃና አለቃ ና የሰባት ለሰባ ክፍለ ጦር ቃኞች በትላንትና ውእለት ኦፕሬሽን መስራታቸውን መዘገባችን ይታወቃል። ሆኖም የአማራ ፋኖ የነጻነት ትግል ከጀመረበት ሰዓት ጀምሮ ሁልጊዜም ውጊያ ላይ የምትውለው እንደለመደችው በታሪክ ላይ ታሪክ እየሰራች የጀግንንልኳን ልኳን እያሳየች የምትገኘው የሰባት ለሰባ ክፍለ ጦር ቃኞች የደመላሽ ሻለቃ ከአጣዬ 3 ኪሎ ሜትር ወጣ ብላም ተርተር በተባለች ቦታ ላይ በነበረው ውጊያ ዳግም ድልን ተቀዳጅታለች። በአውደ ውጊያውም ህዝቡን መቆሚያና መቀመጫ ሳጣው የሀገር ጠባቂ ነኝ ባዩ የአብይ አህመድ ወንበር አጣባቂ የብርሃኑ ጁላ የ13ኛ የኮማንዶ ና ሆዶ አምላኩ የአማራ ህዝብን በገንዘብ የሸጠው ሚሊሻ ጋር በመሆን ከአሳምኗና ምኗና ብስቶች ባደረጉት ውጊያ የአገዛዙ ሰራዊት ሙትና ቁስለኛ ከመደረጉን በላይ ትልቅ ኪሳራ ቁሳዊ ኪሳራ ጥንካረ እንደደረሰበትም ተረጋግጧል። በመሆኑም የአገዛዙን ባለስልጣን ለማጀብ የመጣው ኃይል የቀረው ህይወቱን ለማትረፍ የፋኖን በትር መቋቋም ሲያቅተው እግሬ አውጪኝ ብሎ ፈርጥጦ ወደ መጣበት ሲመለስ፣ በዚህ አውደ ውጊያ ትንታጎቹ በብልጽግና በንብረትም ሆነ በአካል ብዙ ጉዳት በማድረስ ከብልጽግና ኃይል ድሎችን አግኝተዋል። ስናይፐር ከነሙሉ ትጥቁና ከነሙሉ ተተኳሹ በበርካታ ቁጥር ባለው ሁኔታ ሲማረክ መገናኛ ሬዲዮ 6 ሙዝ ሲመዘገብ 12 ቁስ ኛ ደግሞ በውጊያው የተመዘገቡ ናቸው። ይህ በእንዲህ እንዳለ ዚሁ ሸዋ ላይ ከአፋ ባሃ በተጨማሪ አፋሃድ ሸዋ ጠቅላይ ግዛትም ድል ቀንቶታል። መሐመድ ቢሆኑ ኢንኮር ተራራው እስቴ ጎማ ክፍል ጦር መኮይ ከተማ ላይ በሰራው ኦፕሬሽን የብልጽግና ኃይል እንደመሰሰ በይፋጥም ውጋ አውራጃ፣ በተለይም አንጾኪያ ገምዘ ወረዳ መኮይ ከተማ ላይ ያለውን የብልጽግና ኃይል የ102ኛ አየር ወለድ ኃይል ላይ ወታደራዊ ኢላማ ያደረገ ፈንጂ ጭምር በማጠር በየቀኑ ከካምፑ ድረስ መግባት በመግባት በደፈጣና ና በመደበኛ ውጊያ የብልጽግና ኃይልን በማጥቃት ተራራዎቹ እስቴ ጎማዎች በስርዓቱ ላይ ትልልቅ ኪሳራዎችን እያደረሱበት ይገኛሉ። በሸዋ ጠቅላይ ግዛት እ ይፋትና ጥሙጋ አውራጃም አንጾኪያ ገምዛ ወረዳ መኮ ከተማ ላይ እስቴ ጎማ ተራራ ክፍለጦር ጦር ከቀኑ አራት ሰዓት ላይ በሰራው አስገራሚ ኦፕሬሽን ለአገዛዙ በሆዳቸው አድረው ህዝባቸውን ሲያጠቁና ሲያስጠቁ የነበሩ በርካታ ሚሊሻዎች በክፍለጦሩ ጦሩ የከተማ ስትራቴጂካሎች በደረሰባቸው ድንገተኛ ጥቃት ከባድ ቁስለኛ ሲሆኑ በርካቶችም ሚሊሻዎች ሞቱ መሆናቸውንም ከቦታው አረጋግጠናል። ለጊዜው ቁጥራቸው አልደረሰንም። ወደ ጎጃም አልፋለሁ። ሰበር ዜና ተሰምቷል። ከጎጃ ፋኖ ባህር ዳር ልዩ ኦፕሬሽን ሰራ የአገዛዙ ኃይል የምዕራብ አማራ ቅጠና ሴንትራል ኮማንድ ሲቪል መሪና የአማራ ክልል የካቢኔ አባል አቶ ሸቱ አንዳርጌ በፋኖ ኃይሎች የከተማ የተጠና ኦፕሬሽን ከመኖሪያ ቤታቸው ተገድለዋል ተባለ። በምዕራብ አማራ ቅጠና የጎጃም ጠቅላይ ግዛት እዝን ከጀኔራል መሐመድ ጋር በመሆን የአገዛዙን የጦርነት ሴንትራል ኮማንድ ከሲቪል ባለስልጣናት ተወክለው ሲመሩ የነበሩት እኚህ ባለስልጣን ከፍተኛ የአገዛዙ የሲቪል የጦር መሪና የአማራ ክልል ካቢኔ አባል የነበሩ ሲሆን በአማራ ክልል በሚደረገው ውጊያም የድሮንና የከባድ መሳሪያ ድብደባ በእሳቸውና በጀኔራል መሐመድ ከጸደቀ በኋላ ወደ ፌዴራል መንግስቱ እንደሚላክ ተነግረዋል። በተለይ ጎጃም ላይ የአገዛዙ ኃይል የሚፈጽማቸው የድሮን ጥቃቶችና የከባድ መሳሪያ ጥቃቶች በዚህ አመራር ፊርማ እንደሚከወኑ ነው የተገለጹ። የገዛ ወገናቸውን በድሮን ሲያስጨፈጭፉ የከረሙት እሸቷን እንዳርጌ ተራው ደርሷቸው በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ እዝ ልዩ የከተማ ኦፕሬሽን ጠበብቶች ከቤታቸው ተገድለዋል ተብሏል። ልዩ ቦታው ግራር ሰፈር ተብሎ ከሚጠራው ቤታቸው ፋኖ ወደ ከተማዋ አሰርጎ ባስገባ አራት የከተማ ኦፕሬሽኒስቶች የተደመሰሱ ሲሆን ቤታቸው እንደተገደሉም ተረጋግጧል። ቴድሮስ እዝ እኚህ ባለስልጣንን ለማሰናበት ሶስት ወር ሙሉ የስለላ ስራ የመግቢያ መውጫ ሁኔታቸውን ሲያጠና የሰነበተ ሲሆን በአይነቱ ለየት ባለ ኦፕሬሽን እሸቱ ላይመለሱም ተሸኝተዋል ነው የተባለው። ከእሳቸው በተጨማሪም አንድ አጃቢያቸው እንዲሁም ሹፌራቸው አብረው የተገደሉ መሆናቸውም እዙ ለሚዲያችን በላከው መረጃም ገልጿል። ይህ በእንዲህ እንዳለ አረጋ ከበደ ከስልጣን ሊነሱ መሆናቸው ተነገረ። በእሳቸው ቦታ አብይ አህመድ አዲስ ሹመኛ ለማስቀመጥ አብይ አህመድ እሳቸውን ገለል ሊያደርግ መሆኑ የተነገረ ሲሆን አረጋ ከበደ ለዓለም አቀፍ ማህበረሰቡ ለሚቀርብ ፕሮፓጋንዳ መስዋዕትነት መቅረባቸውም ተሰምቷል። አረጋ ከበደን በህመም በሚል ከስልጣናቸው ገለል ለማድረግ ያሰበው አብይ አህመድ በተቃራኒው ለዓለም አቀፉ ማህበረሰብ አዲስ ሊሰራው ላቀደው ድራማ ለአማራ ክልሉ ጦርነት አረጋ ከበደን ተጠያቂ ሊያደርግ መሆኑም ተነግሯል። ከሰሞኑ የንጹሐ ቃል ከልክ ያለፈ ጭፍጨፋን ተከትሎ ዓለም አቀፉ ማህበረሰብ ጥያቄ ማቅረብ መጀመሩን ተከትሎ ለዓለም አቀፉ ማህበረሰብ በክልሉ እየተደረገ ያለው ጦርነት በክልሉ መንግስትና በፋኖ ኃይሎች መካከል ነው እየተደረገ ያለው። በዚህም ጭፍጨፋውን የፌዴራል ኃይሎች ሳይሆኑ የክልሉ ኃይሎች ፈጽመውታል፣ በማለት ለዚህም ተጠያቂ ሆነው አረጋ ከበደን የክልሉን ፕሬዚዳንት አሰናብቻል የሚል ድራማ ለመስራት አብይ አህመድ ሽር ጉድ እያለ እንደሆነ የውስጥ ምንጮቻችን ነግረውናል። በዚህም አረጋ ያከበደ ከበደ በመጪዎቹ ጊዜያት ከስልጣናቸው ሊወገዱ መሆናቸውን የመረጃ ምንጮች የገለጹ ሲሆን ለንጹሃን ጭፍጨፋ አብይ አህመድ እሳቸውን ለዓለም አቀፍ ፍርድ ቤት አሳልፎ እስከ መስጠት ሊደርስ እንደሚችልም ነው የተነገረው። በመጨረሻም ጋዜጠኛና የፖለቲካ ሰው ትንግርቱ አብይ አህመድ ወደ ከሚሴ ሄደው የሰሩትን አደገኛ ስራ የሚቃኝ አንድ ትንታኔ ያቀርቧል። እሱን አድምጠን እንመለስ። ንግግሩን ምንድን ነው ያለው? ከሚሰሄዱ በጣም በጣም ያስገረመኝ ነገር ነው። በጣም እና እናረጋ ከበደን የአማራ ክልል ፕሬዚዳንት አድርጎ አማራ የሚቀጥል ከሆነ በጣም ያስቃል። ከዚህ በኋላ እናረጋ ከበደ አማራን እየመሩ የሚቀጥሉ። በነገራችን ላይ አረጋ ሊነሳ እንደሆነ እሱ ዛሬ የደረሰን መረጃ አለ። አይ ቲንክ እናንተ የሚሰማችሁት ይመስለኛል። በህክምና በህመም ምናምን ምናምን ተብሎ አረጋን ለማንሳት ፍላጎት አለ። እሱን እንግዲህ ሜይቢ ነገ ከአንሙት ጋር በሚኖረን ፕሮግራም ተጨማሪ መረጃ ወደ እናንተ ልናደርስ እንችላለን። የዚህ የከሚቴውን ንግግር ግን የተወሰነ ነገር እንደ ወደ እናንተ ባደርስ እና ከዛ በኋላ ግን ምንድን ነው በተጨባጭ ያለው የሚለውን ነገር ለምንድን ነው ይሄን ነገር አብይ አህመድ ሄዶ የተናገረው? አብይ አህመድ እዛ ጋር ሲናገር ኦሮምኛ ለሚሰማ ሰው የተናገረበት ቶን ከሚቴ ያለውን ህዝብ አድሬስ ያደረገበት ቶን ልክ ቁርአን እንደሚቀራ ወይንም ደግሞ መጽሐፍ ቅዱስ ቅዳሴን ወይንም ዜማን እንደሚያዜም ካህን ቅዳሴን እንደሚቀድስ ካህን፣ እየተራቀቀ ነበር ሲያወራ ነበረው ኢትወዝ ዝም ብሎ ለማለት ያህል ሳይሆን ከልቡ አብ የመጨረሻ ፍቅር እንዳለው ነበር ሲያወራኝ ነበር። እጅግ የሚወደው ህዝብ ጋር እንደመጣ እጅግ እንደሚወደው ከልጅነቱ ጀምሮ ሲሰማው የኖረ የወሎ ኦሮሞ እኮ ባይተዋር ሆኖ ነው የሚኖረው እየተባልኩ ይላል ዛሬ ቀኑ ደረሰ። ወደ ዘመ ወደ ወገኖች የምትከላከልበት አረጋን ቁጭ አድርጎ አረጋ ከበደን ቁጭ አድርጎ እዛው ቁጭ አድርጎ ያለ ምንም መፍረት፣ ዛሬ ጊዜው ደረሰ። ሌላው ይሆናል፣ ይሳካል መጀመሪያ። ላስታጥቃችሁ አይልም። በንግግሩ በኋላ ላይ ህዝቡን ትታጠቃለህ ነው ያለው፣ አስታጥቃለሁ አልፎ አምሳ እና ስልሳ ኪሎ ሜትር አልፎ ፋኖ አለ፣ ከጀርባም አለ። ጅማ አልዋጋም ብሏል። ሀረርጌ ልጆቼን አልሰጠም ብሏል። ወለጋ ያለበትን ሁኔታ ታውቃላችሁ። ቦረና እና ጉጂ ልጆቻችንን አንሰጠም፣ ሸዋ ልጆቹን አልሰጥም እያለ ነው እዛ ያለው ሮሞ ሁለመው ስለዚህ፣ ከሚሴ ላይ ምንድነው ያቀደው? ይሄን ንግግር ሲያደርግ ምን አስቦ ነው? ምክንያቱም በዚህ ልክ አንድ መሪ ንግግር ሊያደርግ አይችልም። ሌላው ነገር ይደርሳል። ወደ ኦሮሚያ የምትመጡበት ጊዜ ተቃርቧል፣ አትጠራጠሩ፣ እሱን እናሳከዋለን እኮ እያለ ነበር የሚያወራው። ለምንድን ነው ይሄን ያለው? ምንድን ነው የፈለገው? ከሚሴን ጦርነት ውስጥ መማገድ ፈልጓል። አብይ አህመድ ማስታ ከዛ በኋላም የተነገራቸው ነገር እናስታጥቃችኋለን፣ ትዋጋላችሁ ነው። በኋላ የነበረው ድባብ ቺርፉል ነው። ምንድነው አብይ አህመድ ያቀደው? ጄኖሳይድ ከሚሴ ላይ ከባድ ጥፋት ማድረስ ተፈልጓል። ያለን ተጨባጭ መረጃ እሱን ያሳያል። ከሚሴ ላይ ጥፋት ለመፈጸም ታቅዷል በማሰብ ፋኖ ስም ግን ከዛ በፊት ምን ማድረግ አለበት? እሱ ከሚሴን ሄዶ ህዝቡን መጎብኘት አለበት። ከዛስ? ከሚሴ ሊሄድ ነው። እዛ የተናገረው ንግግር ከሚሴ ሊሄድ ነው የሚለውን እኛ እንድናራግብ፣ ካራገብን በኋላ ደግሞ ፋኖ መጥቶ በሌሊት ይሄንን ፈጸመ ለማለትና እና ከባድ እልቂት ህዝቡ ላይ ለማድረስ ታስቧል በአብይ አህመድ በኩል ከባድ ፍጅት ህዝቡ ላይ ለመፈጸም ከዛስ ፋኖን ለማጠልሸት ከዛስ በመላ ኦሮሚያ ያለውን አማራ ለማፈናቀል ኦሮሚያ ተብሎ በሚጠራው አካባቢ ላይ ያለውን አማራ ለማስነሳት ከዛ ለማፈናቀል። ይህን ኦሮሞ አልገባም ወደ ጦርነት እያለው ነው። ልጆቻችንን አንሰጥም እያለ ነው። አንማገድም በዚህ ጦርነት እያለ ነው። በቃ የሄዱትም አልቀዋል ልጆቻችን። ስለዚህ ልጆቻችን አሁን እንግዲህ የኦሮሞ ልሂቃን እንደምታቁት ወሎ ሲባል ከሚሴ ሲባል ከዚህ በፊት እየተዘፈነ ነው የታደገው። አብይ አህመድ በንግግሩ እዛ ሄዶ እኮ ስለ እናንተ ሲዜም ምን ስል ስሰማን ያደግኩት ቆጭ ነበር ስለናንተ እናንተ ዛሬ ጊዜው ደርሶ የምትፈልጉት ሊሆን ነው ይላቸዋል። የአብዛኞቹ የብሔርተኞቹ ፍላጎት ይሄ እንደሆነ ያውቃል። እዛ አካባቢ ላይ ጥቃት እንዲፈጸምና እሱ ሄዶ ከጎበኘ በኋላ ጥቃቱ ተፈጸመ እንዲባል በጣም ተፈልጓል። እዛ አካባቢ ላይ በዚህም ምክንያት ፍጅት ፈጽመው ፋኖ ይሄንን አደረገ ለማለት እዚህ ጋር አስረግጬ እነግራችኋለሁ፣ ፋኖ የኦሮሞን ሕዝብ ታርጌት አድርጎ ጥቃት አይፈጽምም። ለምን? ለዚህ ዓላማ አልተሰለፈም። አልተሰለፈም። ፋኖ ህዝብን ተኮር የሆነ ጥቃት አይፈጽምም። ይህንን እንደማያደርግ በሁሉም አጋጣሚ አሳይቷል። የማረካቸውን ቁስለኞች ሳይቀር ለሬድ ክሮስ አስረክቦ ሰጥተዋል። የኦሮሞ ተወላጆችን ወደ ቤተሰቦቻቸው እንዲሄዱ አድርጓል። በቋንቋቸውን ህዝብ መልእክት እንዲያስተላልፉ አድርጓል። በምንም መንገድ አይነት ሁኔታ ይሄንን እንዲያደርግ የአማራም ህዝብ አይፈቅድለትም። የቆመለትም አላማ እሱ አይደለም እና አብይ አህመድ ግን ከሚሴይ ላይ ያለውን ህዝብ እዛ ህዝብ ላይ ፍጅት ሊፈጽሙ ፋኖ ላይ ለማላከቅ ዝግጅት ጨርሰዋል። ይሄ መረጃ መድረስ አለበት። በዛ ሄዶ ልክ በኦሮምኛ ባወራው እንደውም ደስ ይለኝ ነበር። ለኦሮሞ እንዲደርሰው ልክ ቁርአን እንግዲህ ሀረርጌዎች ነው የሚሉት አከነመ ቁርአን አቀራው ይላሉ። ተጨንቆ ተጠቦ ነበር የሚያወራው በኦሮምኛ አሽሞን ሙኖ ልክ ዜማ እንደሚያዜም ሰው የልቤ ወገኖቼ እናንተን ተጠምቼ ነበር። ቦዴን ቱሬ ይላል፣ ተጠምቼ ነበር እናንተን ለማየት ወገኖቻችን ከቆርጣችሁ፣ አማራ የሚባል ህዝብ ውስጥ ቀርታችሁ፣ ተጠምተን ነበር እናንተን ለማየት። እንደዚህ ነው የሚለው። ማመን ትችላላችሁ?